ጤና ይስጥልን። እንዴት ቆይታችኋል? ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ዋና ዋና ርዕሰ ጉዳዮችን በማስተዋወቅ እንጀምራለን። በኢትዮጵያ ታምርት ንቅናቄ ተጨባጭ ውጤቶች መመዝገባቸውን የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ሕዝብን ተጠቃሚ የሚያደርጉ የመሰረተ ልማት ግንባታዎች ህብረተሰቡን ባሳተፈ መልኩ እየተከናወኑ መሆኑን የላይጋይንት ወረዳና የንፋስ መውጫ ከተማ አስተዳደሮች ገለጹ። ወለላ እንዳለውና ቤተልሔም ገበየው ዜናዎቹን ወደ እናንተ ስናደርስ እንቆያለን። አብራችሁን ቆዩ። በኢትዮጵያ ታምርት ንቅናቄ ተጨባጭ ውጤቶች መመዝገባቸውን የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የአማራ ክልል በአምራች ኢንዱስትሪ ዘርፉ የሚታዩ ችግሮችን በመለየት ለውጤታማነቱ በትኩረት እንደሚሰራ ርዕሰ መስተዳደር አረጋ ከበደ ተናግረዋል። ኢትዮጵያ ታምርት እኛም እንሸምት ክልላዊ የማጠቃለያ መርሃ ግብር በጎንደር ከተማ ተካሂዷል። አክሊሉም ተስኖ ተከታትሎታል። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ከፍተኛ የስራ ኃላፊዎች ኢትዮጵያ ታምርት እኛም ምሸምት ክልል አቀፍ የማጠቃለያ ዝግጅት ላይ ታድመዋል። በተለያዩ የኢንዱስትሪ ዘርፎች የተሰማሩ አምራቾች ምርቶቻቸውን ይዘው በዝግጅቱ ተሳትፈዋል። በኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪውን በማሳደግ በኩል ተስፋ ሰጪ ክንውኖች መመዝገባቸውን ርዕሰ መስተዳድር አረጋ ከበደ ተናግረዋል። እንደዚህ አይነት መድረኮችም የዘርፉን ተዋንያንን ማለትም መንግስትን፣ የግል ባለሀብቱን፣ የእውቀትና ምርምር ተቋማትን እንደዚሁም ደግሞ በአቅርቦት ረገድ በተለይም ደግሞ የፋይናንስና የመሰረተ ልማት ተቋማትን በአንድ መድረክ አገናኝቶ ስለ ክልሉ የኢንቨስትመንት ሁኔታ፣ በክልላችን ውስጥ ለኢንቨስትመንት ስላሉ ድሎች፣ እንደዚሁም ደግሞ ስለሚያጋጥሙ ተግዳሮቶች በጥቅሉ አጠቃላይ ኢንቨስትመንት በክልላችን ስለሚያስፋፋበት ሁኔታ እየመከረ ቆይቷል፣ እየመከረም ይገኛል። በመሆኑም የክልላችን ኢንቨስትመንት በተለይም ደግሞ በአምራች ኢንዱስትሪ ዘርፍ ከቀደሙት ዘመን ዘመናት አኳያ ሲመዘን በፍሰቱ በጥራቱና ወደ ስራ በመግባት የኢኮኖሚና ማህበራዊ ልማት ትሩፋቶችን በማስመዝገብ በኩል እጅግ ተስፋ ሰጪ እና ተጨባጭ ሁኔታ ተፈጥሯል። በአማራ ክልል የአምራች ኢንዱስትሪ ዘርፉን በፋይናንስና በመሰረተ ልማት አቅርቦት በመደገፍ ለውጤታማነቱ በትኩረት መስራት እንደሚገባ ርዕሰ መስተዳድር አረጋ ከበደ አንስተዋል። ለዚህም መሪዎች ኃላፊነት አለባቸው ነው ያሉት። ይሄ ዘርፍ እለት በእለት ዘርፉን ለመምራት ባደረግነው ጥረት ልክ ያገኘናቸው መሰረታዊ ውጤቶች ቢኖሩም፣ ነገር ግን ዘርፉ አሁንም የተለያዩ ተግዳሮቶች የተጫጫኑትና እንደ ክልል መንግስትም ሆነ በአገር ደረጃ ልዩ ትኩረት ሰጥተን መስራት የሚገባን ዘርፍ እንደሆነ አውቀናል። ስለዚህ ምርታማነትን ማሻሻል፣ በምርታማነት ላይ ተመስተን ትርፋማነትን ማሳደግ፣ በዚሁ ላይ ተመስተን ደግሞ የክልላችን ኢኮኖሚ በማሳደግ በኩል ትልቅ ትኩረት ሰጥተን ልንሰራው የሚገባው ጉዳይ ነው። በኢትዮጵያ ታምረት ንቅናቄ ተጨባጭ ውጤቶች መመዝገባቸውን የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ኢትዮጵያ ከመሸመት ባለፈ አምራቹን እንድትወጣ እየተሰራ እንደሚገኝም ነው የገለጹት። ኢትዮጵያ ታምርት የኢትዮጵያን ማንሰራራት ከሚያሳዩ ትምህርቶች መካከል አንዱ ነው። ኢትዮጵያ አምራችም ሸማችም መሆን ነው ያለባት ሲሆን በብዙ የምታምርት በጥቂቱ የምትሸምት እንድትሆን ነው እየሰራን የምንገኘው። ኢትዮጵያ ታምርት ንቅናቄ ክልላዊ ማጠቃለያ መርሃ ግብር በጎንደር ከተማ ሲካሄድ ወደ ትናንትም ወደ ዛሬም ወደ ነገም ያሳየናል። ስልጣኔ መሰረት ይዞ ሀሳብ አመንጭቶ ስርዓት ሰርቶ ከተማ ገንብቶ የኖረባት ሀገር ናት። ጎንደር የንግድ መስመሮች መገናኛ፣ የስልጣኔዎች መገናኛ፣ የልዩ ልዩ እምነቶች መገናኛ፣ የልዩ ልዩ ህዝቦች መገናኛ የነበረች ከተማም ናት ጎንደር የታሪክ የቅርስ የኪነ ጥበብ የእምነት የትምህርት የኪነ ህንፃ የስነ ስዕል መናኸሪያም ናት ጎንደር ይሄ ልኳንና መልኳን የብልጽግና መንግስትም ታሪኳም ጠንቅቀው ይገነዘቡታል በአምራቾች በኩል የቀረቡት የተለያዩ የኢንዱስትሪና የግብርና ምርቶች የዘርፉን እያደገ መምጣት አመላካች መሆኑን ምክትል ጠቅላይ ሚኒስትሩ ተናግረዋል። በችግሮች ሳይቆሙ ኢንዱስትሪው እንዲያንሰራራ ለሚጥሩ ሁሉ ምስጋናቸውን ችረዋል። ዛሬ ያየነው አጠቃላይ ምርት ክልሉ በጣም በጥሩ ሁኔታ ላይ እንደሚገኝ ያስመሰከረ ነው። ለሰው ልጆች መኖር አስፈላጊ ናቸው ከተባሉ መሰረታዊ ነገሮች ውስጥ ያላገኘሁት የለም። የምግብ እህል አለ፣ የመጠጥ ምርቶች አሉ ምግብህን ለማዘጋጀት የሚያስፈልጉ ዘይትና የቅባት እህሎች አሉ። እነዚህን የእንስሳት ሀብት ልማት ለማስፋፋት የሚያስፈልጉ መኖዎች አሉ። ቤት ለመስራት የሚያስችል ምርት አለ። ስለዚህ ሁሉም ነገር ለሰው ልጅ የሚያስፈልገውን ነገር ለማምረት የተጀመረው ነገር እጅግ በጣም አስደስቶኛል ና በዚህ ለተሳተፋችሁ ሁሉ ምስጋና ለማቅረብ እፈልጋለሁ። ከአምራች ኢንዱስትሪው ጎን ለጎን የቲቲኬ ኢንዱስትሪያል ኃላፊነቱ የተወሰነ የግል ማህበር የምግብ ዘይት አምራች ፋብሪካ ምረቃም ተካሂዷል። ህዝብን ተጠቃሚ የሚያደርጉ የመሰረተ ልማት ግንባታዎች ህብረተሰቡን ባሳተፈ መልኩ እየተከናወኑ መሆኑን የላይጋይንት ወረዳና የንፋስ መውጫ ከተማ አስተዳደሮች ገለጹ። በብልጽግና ፓርቲ የአማራ ክልል ጽህፈት ቤት ኃላፊ አቶ ይርጋ ሲሳይን ጨምሮ የመንግስት የስራ ኃላፊዎች በላይጋይንት ወረዳና በንፋስ መውጫ ከተማ የልማት ስራዎችን ተዘዋውሮ ተመልክተዋል። አብዮት ከፍአለ ከፍተኛ የስራ ኃላፊዎቹ በንፋስ መውጫ ከተማና በላይ ጋይንት ወረዳ አስተዳደር እየተገነቡ ያሉ የትምህርት ቤት የጤና ተቋማት ማስፋፊያ ግንባታ እንዲሁም የደብረ ታቦር ዩኒቨርሲቲ ገብረ የግብርና ሳይንስ ኮሌጅ የግንባታ ሂደትና ሌሎች የልማት ስራዎችን ተዘዋውሮ ተመልክተዋል። የንፋስ መውጫ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ደጀናከለም የልማት ስራዎች በሰላም እጦት ወቅትም ቢሆን ሳይቋረጡ መቀጠላቸውን አብራርተዋል። ብዙ በከተማ ክልሉ ውስጥ እየተሰሩ ያሉ መሰረተ ልማቶች አሉ። የመንገድ የዲጅ ሰዎች የትምህርት ቤት ግንባታ፣ የጤና ጣቢያ ግንባታ፣ የቤተ መጻሕፍት ግንባታዎች ሁሉ አሉ። እነሱን ጭምር ነው እየጎበኘን ያለ ነው። ይሄ ልማት ሲሰራ ያው እንግዲህ እንደሚታወቀው ከዚህ በፊት በክልላችንና በሀገራችን የገጠሙን የሰላም መደፍረስ የሰላም ችግሮች ነበሩ። እነሱን ጭምር ከማህበረሰቡ ጋር በመሆን ልማቶቹንም እያፋጠን እየሰራን ያለንበት ሁኔታ ነው ያለው። ማህበረሰቡም በዚህ ከፍተኛ የሆነ አስተዋጽኦ እያደረገ ያለበት ሁኔታ ነው ያለው። ከሰላሙ ጋር ተያይዞም ቢሆን ለሰላም ማስከበሩ ሰፊ ድርሻውን ወስዶ ህብረተሰቡን በተለያየ መንገድ በሰራናቸው የህዝብ ግንኙነት ስራዎች ጭምር ብዙ ስራ እየሰራን ያለንበት ሁኔታ ነው ያለው እና እንደ ንፋስ መውጫ በመንግስት በኩልም ቢሆን በማህበረሰቡ በኩል አሁን እየተሰሩ ያሉት መሰረተ ልማቶች ሰፊ የሆኑ ችግር ያልበገራቸውና በችግር ውስጥ ሆነንም ቢሆን ሰፊ የመልካም አስተዳደርና የልማት ስራዎች እየሰራን ያለንበት ሁኔታ ነው ያለው። የላይ ጋይንት ወረዳ ዋና አስተዳዳሪ አቶ ግርማ የስማውን በበኩላቸው የነፋስ መውጫ ከተማና የላይ ጋይንት ወረዳ አስተዳድሮች በቅንጅት የሰላምና ልማት ተግባራትን ህዝቡን አሳትፈው እየሰሩ መሆኑን ገልጸዋል። የገጠር ወረዳ አስተዳደር የትምህርት የጤና ተቋማት ይመራል። በዚህ ደረጃ ያው መናገሻችን ንፋስ መውጫ ከተማ እንደመሆኑ መጠን የላይ ጋይንትና የንፋስ መውጫ ከተማ አስተዳደር በጋራ ተቀናጅተን የጎበኘናቸውን የልማት ስራዎች በዛ ደረጃ በቅንጅት የሰራንበት የመራንበት ሁኔታ ነው የተፈጠረው። ስለዚህ በአንድ በኩል የሰላም ስራ እየሰራን በሌላ በኩል ደግሞ እነዚህ ልማት ስራዎች በእጅጉ ከዚህ ቀደም ያልታዩ ነገር ግን ደግሞ ተነባቢ በሆነ መንገድ ያው ትብብር መተባበር አንድነትን አምጥቶ ለዚህ ውጤት አብቅቷቸዋልና በዚህም እኛም የምንረካባቸው በዚህ ደረጃ ህዝባችንም ተጠቃሚ ለማድረግ እየጣርንባቸው የልማት ፕሮጀክቶች ነው ያያቸዋቸው። የንፋስ መውጫ ከተማና የላይ ጋይንት ወረዳ ሕዝብ ለልማት ተግባራት ውጤታማነት ለሚያደርገው ድጋፍና ሰላሙን በማስጠበቅ እያበረከተ ላለው አስተዋጽኦም የስራ ኃላፊዎቹ ምስጋና አቅርበዋል። ከተማዋ ለኢንቨስትመንት ምቹ በመሆኗ ባለሀብቶች በተለያዩ ዘርፎች ተሳትፎ እንዲያደርጉም ጥሪ አቅርበዋል። አሁን እየተሰሩ ባሉት አጠቃላይ መሰረተ ልማቶችና በከተማው ደረጃ የሚሰሩት በጣም እጅግ ደስተኛ በመሆን እየደገፈ ያለበት ሁኔታ ነው ያለው። እንግዲህ ሌሎች በዚህ በአካባቢ ያሉም ሌላ አካባቢ ያሉ ባለሀብቶችና ተወላጆች ወይም እዚህ አካባቢ ማልማት የሚፈልጉ ባለሀብቶች ካሉ ንፋስ ሞጫ ከተማ ውስጥ በተሻለ መንገድ ለኢንቨስትመንት የሚሆን ምቹ የሆኑ ቦታዎች አሉን። አካባቢው ለልማት ምቹ ነው። በሰላሙም ከሌሎቹ አካባቢዎች ባልተናነሰ መንገድ የተሻለ ስለሆነ ወደዚህ አካባቢ መጥተው አልምተው አካባቢውን ማህበረሰብ እንዲጠቅሙ እና እንዲያበረታቱ ጥሪ ያስተላልፋለሁ። የተጀመሩ የመሠረተ ልማት ግንባታዎች ለበርካታ ዜጎች የስራ እድል መፍጠር እንዳስቻሉም የስራ ኃላፊዎቹ ገልጸዋል። የባህር ዳር ከተማን የኮሪደር ልማት በታሰበው ልክ ለመፈጸም ህብረተሰቡ ተሳትፎውን የበለጠ አጠናክሮ እንዲቀጥል ከተማ አስተዳደሩ ጠየቀ። የከተማዋን ቀሪ የኮሪደር ልማት በተያያዘለት ጊዜ ለማጠናቀቅ እየሰሩ መሆኑን የከተማዋ የስራ ኃላፊዎች ተናግረዋል። በቀለ ተሾመ ተጨማሪ አለው። የባህር ዳር ከተማ አስተዳደር የኮሪደር ልማት ስራውን ለማጠናከር ያለመ የንቅናቄ መድረክ በከተማው በየደረጃው ካሉ የስራ ኃላፊዎችና ና ባለሙያዎች ጋር አካሂዷል። የከተማ አስተዳደሩ በተለያዩ ምዕራፎች ከ22 ኪሎ ሜትር በላይ የኮሪደር ልማት ለማልማት አቅዶ እየሰራ ይገኛል። እስካሁን በተሰሩት ስራዎችም የከተማዋን ውበትና ተመራጭነት እንዲጨምር አድርጓል ያሉት የከተማ አስተዳደሩ ዋና ስራ አስኪያጅ አቶ ተሻገር አዳሙ ናቸው። የመጀመሪያው ፌዝ የ3 ኪሎ ሜትር በተለምዶ ከአሮጌው ጊዮን እስከ አሮጌው ድልድይ ያለው የ የሶስት ኪሎ ሜትር ነው። እሱ ኦልሞስት በታሰበው ጊዜና ሰዓት እየተጠናቀቀ ፕሮጀክት ነው ብሎ መውሰድ ይቻላል። ሁለተኛውን ምዕራፍ ደግሞ ጀምረናል። እሱም ከአልማ ዋተር ፍሮንት ነው። እሱም በተመሳሳይ የ40 ሜትር መንገድ ስፋት አለው። የግሪነሪ የግረኛ መንገድና የሳይክል መንገዶችን ጭምር አካቶ ኦልሞስት ወር አካባቢ ነው የሚሆነው። ፕሮጀክቱ ግን አሁን የኤክስካቬሽን ስራ ተጠናቆ ኦልሞስት የዲች ስራና የፓይፕ ቀበራ ስራ እየተሰራ ነው። ህብረተሰቡን የበለጠ በማሳተፍና የተጀመረውን የኮሪደር ልማት ዳር በማድረስ ከተማዋን ተመራጭና ለነዋሪዎቿ ምቹ ለማድረግ አልመው እየሰሩ መሆናቸውንም በውይይቱ የተሳተፉ የከተማዋ የስራ ኃላፊዎች ተናግረዋል። ፕሮጀክቱ ለከተማይቱ ልዩ ገጽታ የፈጠረ ማህበረሰቡን ያነቃቃና ከተለያዩ አላስፈላጊ አዚሞች ወጥቶ ልማቱ ላይ ትኩረት እንዲያደርግና ራሱን እንዲያነቃቃ የሆነበት ነው። ትልቅ ፕሮጀክት ስለሆነ በቀጣይም በትኩረት ሊሰራ የሚገባው ማህበረሰቡ ባለቤት ሆኖ አብሮ እያስተባበረ ሊሰራበት የሚገባ ፕሮጀክት ነው። ከጊዮን ሆቴል እስከ ዲፖ አሁንም የኛ ይቀረናል። ከኮሪደር አንጻር ባህር ዳር በአጭር ጊዜ ለማልማት ደግሞ በጣም ትልቅ በጀት ነው የሚጠይቀውና ይህም በጀት ደግሞ በጋራ ተረባርቦ ውጭም ያሉ ባህር ዳር እንድትለማ የሚያስቡ ሰዎች ማንኛውም በጎ ተጽዕኖ የሚያደርጉ ማህበረሰብ ተሳትፎ አድርጎ የታቀደ ፕሮጀክት አለ። አሁንም ሁለተኛ ዙርና ሶስተኛ ዙር አለ እሱን በጋራ ፈጽመን ውጤት ብናመጣ የተሻለ ይሆናል ብዬ አስባለሁ። በከተማዋ በርካታ የልማት ስራዎች መሰራታቸውን ያነሱት የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው ቀሪ ስራዎችን ለማከናወንም ተገቢውን ገንዘብ መሰብሰብ ይጠይቃል፣ ለዚህም ህብረተሰቡ ተሳትፎውን አጠናክሮ እንዲቀጥል ሲሉ ጠይቀዋል። ህብረተሰቡን እየጠየቅን ነው፣ እያስተባበርን ነው፣ ባለሀብቱን እያስተባበርን ነው። መንግስት በሚችለው አቅም እየተንቀሳቀሰ ነው። እኛ ደግሞ መሪዎች ሮል ሞዴል ሆነን ግንባር ቀደም ሆነን ስራውን ከመስራት ከመምራት በተጨማሪ እኛም ለልማቱ ማገዝ ባለብን ሁሉ ማገዝ ግንባር ቀደም ሆነን መታየት ባለብን ሁሉ ግንባር ቀደም መሆን ስለሚያስፈልግ ከብድር በተጨማሪ የህብረተሰብ ተሳትፎ ያስፈልጋል ብለን በሌላ መልኩ እየሰራ እንገኛለን። ይህን መሰረት በማድረግ በከተማ አስተዳደሩ ወደ ሁለት ቢሊዮን ብር ሊጠጋ የሚችል ሀብት ማሰባሰብ አለብን። በአጭርና በረጅም ጊዜ ይህንን ደግሞ ከሁሉም የከተማችን ነዋሪዎች እስከ ትልልቅ ባለ ሀብቶች፣ ኩባንያዎች፣ ድርጅቶች ልንሰበሰብ ይገባል ብለን አቅደም ተነስተናል። የኮሪደር ልማቱ የእግረኛ መንገድን፣ አረንጓዴ ልማትን፣ የብስክሌት መጋለቢያ መንገድንና መሰል ስራዎችን ያካተተ ነው። በሲቪል ሰርቪስ መዋቅር ለአገልግሎት አሰጣጥ ማነቆ የሆነውን የሀሰተኛ የትምህርት ማስረጃ የማጣራት ሂደት በልዩ ትኩረት እየተሰራ መሆኑን የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን አስታወቀ። በክልሉ ሀሰተኛ የትምህርት ማስረጃ የማጣራት ሂደት በይፋ የተጀመረ ሲሆን የአጣሪ ግብረ ኃይል ቴክኒክ ኮሚቴ ከዞንና ከወረዳ ከተውጣጡ ባለድርሻ አካላት ጋር በአተገባበሩ ሂደት ላይ ውይይት አድርጓል። ዘመኑ በአማራ ክልል ሀሰተኛ የትምህርት ማስረጃ የማጣራት ሂደቱ በተገቢው ሁኔታ እየተከናወነ መሆኑን የክልሉ ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን አስታውቋል። በክልል ደረጃ የተዋቀረው የሀሰተኛ የትምህርት ማስረጃ አጣሪ ግብረ ኃይል ቴክኒክ ኮሚቴም ከዞንና ከወረዳ ከተውጣጡ ባለድርሻ አካላት ጋር በሂደቱ አተግባበር ላይ ውይይት አድርገዋል። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን ምክትል ኮሚሽነር ወይዘሮ ካሳባው ሀሰተኛ የትምህርት ማስረጃ ማጣራት በሲቪል ሰርቪስ መዋቅሩ ብቃት ያለውና አገልጋይ የሰው ኃይል እንዲኖር ለማስቻል የተያዘውን ግብ ለማሳካት አንዱ የሪፎርም አካል ነው ብለዋል። ሪፎርሙ አንድ አስፈላጊ ነው ተብሎ ከታመነበት ምንድን ነው ለውጥ እናምጣ ነው። ለውጡ ደግሞ በአገልግሎት ነው። አገልግሎት እጅግ አስቸጋሪ የመልካም አስተዳደር ችግር የፈጠረ በሕዝብ ላይ ቅሬታ የሚያስነሳ አገልግሎት ያለ። ስለዚህ ብቃት ያለው የሰው ኃይል አገልግሎት ሰጪ ሆኖ መገኘት መቻል አለበት ነው። ይህንን መሰረት አድርጎ ቀልጣፍ አገልግሎት ለማስገኘት፣ ቀልጣፍ አገልግሎት ለማግኘት፣ ውጤታማ አገልግሎት ለማግኘት የትምህርት ማስረጃ ትክክለኛነት ማረጋገጥ አንዱ ትልቅ ግብ ተደርጎ የሚወሰድ የማጣራት ሂደቱ ከዚህ በፊት ከነበረው አካሄድ የተለየና አዋጅና መመሪያ ወጥቶለት በልዩ ትኩረት እየተሰራ መሆኑን ምነው ምክትል ኮሚሽነሩ የገለጹት። የአሁኑ ለየት የሚያደርገው ነገር ምንድን ነው? አንደኛ በፖሊሲ የተደገፈ ነው፣ በአዋጅ የተደገፈ ነው። ሀገራዊ ኢኒሺያቲቭ ነው። በአሁኑ ሰዓት አንዴ ተጀምሮ የሚቆም አይደለም። ዝም ብሎ ለአንድ ተቋም ለሁለት ተቋም የተሰጠ አይደለም። በእኛ ክልልም ማስፈጸሚያ ፕላን ወጥቶ በመስተዳድር ምክር ቤት ጸድቆ ይፋዊ ማስጀመሪያ ጭምር ተደርጎ ነው አስተባባሪ ኮሚቴ ወደዚህ ስራ እንዲገባ የተደረገና በበላይ አመራር እየተመራ የሚሄድ ስለሆነ እንደ እስካሁኑ ብዙ ስጋት ይገጥመዋል ብለን አናስብም። የአጣሪ ግብረ ኃይል የቴክኒክ ኮሚቴ አባል ጠብቀው ሀብቴ በማጣራት ሂደቱ ዲግሪና ከዚያ በላይ የሆነ የትምህርት ማስረጃ ብቻ ማስረጃዎችን ለሚያጠረው አካል ተያይዞ የሚላክ ይሆናል ብለዋል። ዲግሪና ከዚያ በላይ የሆኑ ማስረጃዎች ተደራጅተው ለ ሄርካ ና ለትምህርት ሚኒስተር ይላካሉ ማለት ነው። አሁን ምንድን ነው የዚህ ቴክኒካል ኮሚቴው ስራ? ቴክኒካሊ ድጋፍ የሚፈልጉ ስራዎችን መስራት፣ ለምሳሌ መረጃዎችን ማደራጀት። በዩኒቨርሲቲ በኮሌጅ በተማሩበት ዩኒቨርሲቲ በተማሩበት ኮሌጅ ነው ፎልደሮች የሚዘጋጁት። በዛ መሰረት ተደራጅተው ዶክመንቶች በፒዲኤፍ ታስረው ወደ ትምህርትና ስልጠና ባለስልጣን እንዲሁም ወደ ትምህርት ሚኒስትር ይላካሉ ማለት ነው። በዚህ ዙር የማጣራት ሂደት የማይካተቱ ተቋማት መኖራቸውን ያነሱት አቶ ጠብቀው የሚጣራው የዲግሪና ከዛ በላይ ማስረጃ ሰራተኛው ደሞዝና ጥቅማ ጥቅም እያገኝበት የሚገኝበትን ብቻ መሆኑንም ገልጸዋል። አሁን እየሰራን ያለነው የሲቪል ሰርቪስን ሰራተኞች ብቻ ነው። ለምሳሌ ጸጥታ ኃይል አይካተትም፣ ዳኞች ፍርድ ቤት አይካተትም፣ ሌሎች ገቢዎች የልማት ድርጅቶች አይካተትም። በዚህኛው ዙር ማለት ነው። ዲግሪው የሚጣራ አንድ ባለሙያ በድግሪው ደሞዝ እየበላ አገልግሎት እያገኘ ያለበት ነው። ስለዚህ ድግሪው የሚጣራ ከሆነ አንድ ደረጃ ዝቅ ብሎ ድግሪውን በምን ተምሮ ነው ያገኘው የሚለውን ማስረጃ ወደታች አንድ ደረጃ ዝቅ ብሎ ይታያል ማለት ነው። ማስተርስ ከሆነ አሁንም ከማስተርስ አንድ ደረጃ ዝቅ ብለህ ድግሪውን ና ማስተርሱን ቼክ ታደረጋለህ ማለት ነው። ዶክትሬት ከሆነ አሁንም ማስተርሱ፣ ድግሪው እና ዶክትሬቱ ሶስቱ ቼክ ይደረጋል ማለት ነው። ምናልባት ከውጭ ሀገር የተገኘ ማስረጃ ከሆነ ደግሞ የአቻ ግመታ የሚባላለ የዚህ ሬዚደንት ወይም ደግሞ የመኖሪያ ፍቃድ የሚባላለ እነዚህን ሰነዶችም አብረው ይያያዛሉ። ሐሰተኛ የትምህርት ማስረጃ በሲቪል ሰርቪስ መዋቅሩ አገልግሎት አሰጣጡን ብልሹ ከማድረግ ባለፈም በጥቅል ሀገራዊ እድገት ላይ ያለው ተጽዕኖም ከፍተኛ መሆኑን ያነሱት ደግሞ የግብረ ኃይሉ ቴክኒክ ኮሚቴ አባል አያልና አስፋው ናቸው። ክልላችን መንግስት ልዩ ትኩረት በመስጠት አብይ ኮሚቴ በማደራጀት በምክትል ርዕሰ መስተዳድሩ የሚመራ ቴክኒክ ኮሚቴ በሲቪል ሰርቪስ ኮሚሽን የሚመራና ና ሌሎች የሚመለከታቸው ተቋማት የተሳተፉበትን አባላት በማቋቋም ልዩ ትኩረት ሰጦ ወደ ስራ እየገባ ያለበት ሁኔታ ነው ያለው። በክልሉ እየተከናወነ የሚገኘው የሀሰተኛ የትምህርት ማስረጃ የማጣራት ሂደት በሶስት ዙር ለአንድ አመት ያህል የሚካሄድ መሆኑንም የክልሉ ሲቪል ሰርቪስ ና ሰው ሃብት ልማት ኮሚሽን ምክትል ኮሚሽነር ወይዘሮ ካሳባው ገልጸዋል። የድርጊት መርሃ ግብሩ አንድ አመት ብለን ነው የያዘ እና በሶስት ምዕራፍ ማለት ነው። የመጀመሪያው ምዕራፍ የአመራሩን ከክልል ከአስተባባሪ ኮሚቴ ጀምሮ እስከታች ያለውን አመራር በአንድ እንትን በመጀመሪያው ፌዝ የምናጠቃልልበት ነው የሚሆነው። ሁለተኛው ደግሞ በክልል ደረጃ ያሉ መንግስት ሰራተኞች በክልል ደረጃ ያሉ መንግስት ሰራተኞች በትክክል የሚታዩ ነው። ከዚያ በታች ያሉት መንግስት ሰራተኞች፣ በወረዳና በዞን ያሉ መንግስት ሰራተኞች በሶስተኛው ፌዝ የሚቀጥሉ ናቸው። አጠቃላይ ድርጊት መርሃ ግብሩን ግን ያወጣ ነው ከቀጣይ 2018 ሰኔ ድረስ በሚል ነው ያጸደቅ ነው ይህንን መርሃ ግብር። በክልሉ ከግማሽ ሚሊዮን በላይ የመንግስት ሰራተኞች የሚገኙ ሲሆን የማጣራት ሂደቱ በተቀመጠው መርሃ ግብር ባጠረ ጊዜ ለማካሄድ በልዩ ትኩረት እየተሰራ ነው ተብሏል። ወደ ተመልካቾቻችን የሰዓቱን ዜናዎች ከማጠቃልላችን በፊት ዋና ዋና ርዕሰ ጉዳዮችን በድጋሚ ላስታውሳችሁ። በኢትዮጵያ ታምርት ንቅናቄ ተጨባጭ ውጤቶች መመዝገባቸውን የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ህዝብን ተጠቃሚ የሚያደርጉ የመሰረተ ልማት ግንባታዎች ህብረተሰቡን ባሳተፈ መልኩ እየተከናወኑ መሆኑን የላይጋይንት ወረዳና የንፋስ መውጫ ከተማ አስተዳደሮች መግለጻቸው የሰዓቱ ዜናችን ርዕሰ ጉዳዮች ነበሩ። አብራችን ስለቆያችን አመሰግናለን። በያላችሁበት መልካም ጊዜ